ክቡር አቶ ተመስገን ጥሩነህ፣ የፌዴሪ ምክትል ጠቅላይ ሚኒስትር እና የዕለቱ የክብር እንግዳ፣ ክቡር አቶ አረጋ ከበደ፣ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር፣ ክቡራን ሚኒስትሮች፣ ክቡራን የፌዴራልና ና የአማራ ብሔራዊ ክልላዊ መንግስት ከፍተኛ የስራ ኃላፊዎች፣ ክቡር አቶ እስክንድርና ወይዘሮ ህይወት የብሮንፉድስ ባለቤት፣ ክቡራን የደብረ ብርሃን ከተማ አስተዳደር የስራ ኃላፊዎች ክቡራን የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን ከሁሉ አስቀድሜ በዚህ በቴክኖሎጂ ልቀቱ በአይነቱ እና በመጠኑ ከፍተኛ በሆነው የግብርና ምርቶችን በሚያቀነባብረው ፋብሪካ ተገኝቼ ንግግር እንዳደርግ እድል ስለተሰጠኝ በኢንዱስትሪ ሚኒስቴርና በራሴ ስም ከፍ ያለ ምስጋና አቀርባለሁ። በዚህ ስራ ላይ ከፍተኛ ተሳትፎ እና አስተዋጽኦ ያደረጋችሁ አካላትና የድርጅቱንም ባለቤቶች እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ ማለት እወዳለሁ። ወደዚህኛው ንግግሬ ከመሄድ በፊት ዛሬ በጉብኝታችን ያየናቸው በአማራ ብሔራዊ ክልላዊ መንግስት፣ በሰሜን ሸዋ ዞን እና በደብረ ብርሃን ከተማ ያየናቸውን ኢንዱስትሪዎች በተመለከተ እንደ ሀገር በኢትዮጵያ ታምርት ንቅናጌ የጀመርናቸው ስራዎች ምን ያህል ተስፋ ሰጪ እንደሆኑ በትንሽ ፊገር አስደግፌ ለማንሳት ትወዳለሁ። ከለውጥ በፊት ደብረ ብርሃን ከተማና ሰሜን ሸዋን አጠቃላይ ጨምሮ በማምረት ላይ የነበሩ አጠቃላይ ኢንዱስትሪዎች ብዛት 18 ብቻ ነው የነበሩት። ዛሬ በደብረ ብርሃን ከተማ ብቻ መካከለኛና ከፍተኛ ኢንዱስትሪዎች 105 ናቸው። በሰሜን ሸዋ ዞን 87 ናቸው። ይሄ በየአመቱ በአማካኝ 24 መካከለኛና ከፍተኛ ኢንዱስትሪዎች ወደ ማምረት እየገቡ እንደሆነ ያሳያል። ምን ማለት ነው? እስከ 2010 ድረስ 18 ፋብሪካ ብቻ የሚሰራበት ቀጠና አሁን በየአመቱ 24 መካከለኛና ከፍተኛ ኢንዱስትሪ ወደ ማምረት ገብቷል ማለት በክልል ውስጥ የተቀጣጠለውን የኢንዱስትሪ አብዮት የሚያሳይ ነው ማለት ነው። እንኳን ደስ አላችሁ። ክቡር ምክትል ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ኢንዱስትሪ ከኢኮኖሚያዊ ጥቅሙ ባሻገር ከሉዓላዊነት ራስን ከመቻል ማንም ላይ ካለመደገፍና ከሀገራዊ ክብር ጋር ተጣምሮ የሚታይ የኢትዮጵያ የከፍታ ዘመን ማብሰሪያ ፕሮጀክት መሆኑ ታምኖበት መንግስት ለዘርፉ ማንሰራራት የሚያግዙ የፖሊሲ፣ የአደረጃጀት፣ የግብዓት፣ የመሰረተ ልማት፣ የፋይናንስና የተቀናጀ አገልግሎት አሰጣጥ ማሻሻያ ስራዎችን ኢትዮጵያ ታምርት በሚል ሀገራዊ ንቅናቄ በልዩ ትኩረት እየሰራ እንደሚገኝ ይታወቃል። አምራች ኢንዱስትሪ ዘርፍ ለጠንካራ ሀገረ መንግስት ግንባታና ገጠርን ከከተማ ያስተሳሰረ ፍትሐዊ የሀብት ክፍፍል እንዲኖር አይነተኛ መፍትሄ ነው የሚለው እሳቤያችን ዛሬ በዚህ ፋብሪካ አብነታዊ የምርት ሰንሰለት በቀላሉ መረዳት ይቻላል። ፋብሪካው በዓመት 1.2 ሚሊዮን ኩንታል በቆሎ በግብዓትነት ይጠቀማል። ይህ ግብዓት ክልሉ ያለውን አማካኝ የበቆሎ ምርታማነት እና የአርሶ አደር የመሬት ይዞታ ከፍጆታ ተርፎ ወደ ገበያ የሚቀርበውን የምርት መጠን ታሳቢ ተደርጎ ሲሰላ በየአመቱ ከ36923 ለማያንሱ አርሶ አደሮች አስተማማኝ ገበያ ይፈጥራል። የአርሶ አደሩን ገቢና ኑሮ ያሻሽላል። የቴክኖሎጂ አጠቃቀማቸውን ያሳድጋል። ለገበያ ብሎ የሚያመርት አርሶ አደር የመፍጠርና የገጠር ትራንስፎርሜሽን እቅዳችን እውን ማድረግ ያስችላል። ፋብሪካው የሚያመርተው ግሪት የቢራ ፋብሪካዎችን የብቅል አቅርቦት እጥረት ይፈታል። የማምረት አቅማቸውንም ያሻሽላል። ተወዳዳሪነታቸውን በከፍተኛ ሁኔታ ያሳድጋል። የዚህ ፋብሪካ ውጤት የሆነው የበለጸገ ምግብ የህፃናትን የመቀንጨር ችግር ይፈታል። እንደ ሀገር ያለብንንም ያመጋገብ ባህል በእጅጉ ለመቀየር ያግዛል። ሌላኛው ምርቱ የእንስሳት መኖ ሲሆን እንደ ሀገር የተጀመረውን የልማት ትሩፋት ኢኒሽቲቭ ስኬታማ እንዲሆንና የእንስሳት ሀብት ልማታችን ውጤታማ እንዲሆን ያደርጋል። እነዚህ ሁሉ ጥሬ ቃና ያለቀላቸው ምርቶች የማሸጊያ ፋብሪካዎችን ይፈልጋሉ፣ ተሽከርካሪ ይጠቀማሉ፣ ምርቱን ተቀብለው የሚያከፋፍሉ ኢንተርፕራይዞችን ይፈጥራሉ። በአጠቃላይ ከአርሶ አደር እስከ መጨረሻ ተጠቃሚ የህብረተሰብ ክፍሎችን ተደራሽ ያደርጋሉ። ሌሎች የአገልግሎት ዘርፎችም በተሳትፏቸው ልክ ተጠቃሚ ይሆናሉ። ጥራት ያለው የስራ ዕድል ለመፍጠርና የከተማ አስተዳደሩን ገቢ ለማሳደግ የማይተካ ሚናውን ይጫወታል። በአጠቃላይ የዜጎቹን ገቢና የኑሮ ሁኔታ ያሻሽላል። ከውጭ የሚገቡ ምርቶችንም ለመተካት ያስችላል። በአጠቃላይ ተወስዶ ሲታይ በአንድ ፋብሪካ ግቢ ውስጥ ቆመን በአንድ ጊዜ በርካታ የኢኮኖሚ እንቅስቃሴዎችን እንዳስጀመር እንደ ጥሩ ማሳያ ሆኖ ያገለግላል። አጥኚዎች በማኑፋክቸሪንግ ኢንዱስትሪ ውስጥ የተፈጠረ አስር የስራ ዕድል በሌሎች ዘርፎች 34 የስራ እድሎችን ለመፍጠር ያስችላል ይላል። ስለዚህ እዚህ የፈጠር ነው የስራ ዕድል በሌሎች ሴክተሮች ምን ያህል ስፒል ኦቨር ኢፌክት እንዳለው የሚያመላክት ነው። ስለሆነም አንድን ኢንዱስትሪ ወደ ስራ ለማስገባት የሚያስፈልጉ የመሬት አቅርቦት፣ የመሰረተ ልማት ማሟላት የሰው ኃይልና የፋይናንስ አቅርቦት ስራዎችን በሚፈለገው ፍጥነት ተመጣጣይ ወጪና ጥራት መከወን ማለት የሁሉንም የምርት ሰንሰለቱ ተዋንያንና የሀገርን ሁለንተናዊ ተጠቃሚነት ማሳደግ ማለት እንጂ ለአንድ ግለሰብ ወይም ድርጅት የተደረገ ውለታ ተደርጎ ሊወሰድ የሚገባው ስራ እንዳልሆነ ያሳያል። በዚህ አጋጣሚ የዚህን ፋብሪካ ዘላቂ ተወዳዳሪነትና እድገት በሚወስኑ ሶስት ጉዳዮች ላይ ባለድርሻ አካላት ትኩረት ሰጥተው እንዲሰሩ ለማሳሰብ እወዳለሁ። የመጀመሪያው አስተማማኝ የበቆሎ ግብዓት እንዲኖር አርሶ አደሩን ተጠቃሚ የሚያደርግ እሴት የማይጨምሩ ተዋናዮችን የሚቀንስ የግብዓት አቅርቦት ስርዓት መዘርጋትና ጥራት ያለው ምርት ማቅረብ መቻል አለብን። ሁለተኛው በዓመት የሚያስፈልገው የግብዓት መጠን ከፍተኛ በመሆኑና እኛ በዓመት አንድ ጊዜ በቆሎ የምናመርት በመሆናችን ለዚህ የሚሆነውን ፋይናንስ የፋይናንስ አቅራቢ ተቋማት አሰራራቸውን መሰረት አድርገው ሊያቀርቡ ይገባል። ይሄን ካላደረግን ኢንዱስትሪው መሰረተ ልማት ብቻ ሆኖ ነው የሚቀረው፣ ልንጠቀምበት አንችልም። ሶስተኛው የበለጸገው የህፃናት ምግብ ከአልሚነቱ ባሻገር በዋጋው የተሻለ በመሆኑ ህፃናት በህፃናት የትምህርት ቤት ምገባ ፕሮግራም ውስጥ በአግባቡ እንዲተዋወቅና ተገቢውን የገበያ ትስስር እንዲኖር የማድረግ ስራ በተቀናጀ መንገድ መፈጸም ይኖርብናል። በመጨረሻም ፋብሪካው ተገንብቶ ለዚህ መድረስ ለመድረሱ አስተዋጽኦ ላደረጋቸው አካላት ሁሉ በኢንዱስትሪ ሚኒስቴርና በራሴ ስም እያመሰገንኩ በድጋሜ እንኳን ደስ አላችሁ ላለሁ አመሰግናለሁ።